ጆሮ መርዶ ሳይሰማ አይደር አይንም ሳያነባ አይንጋ የተባለ ይመስል ዕለት ዕለት የሚሰሙ ወሬዎች ሁሉ ሀዘን የሚፈጥሩ ልብ የሚሰብሩ ሆነዋል። በተለያዩ የዓለም ክፍላት የሚኖሩ ኢትዮጵያውያን ላይ እየደረሰ ያለው ግፍና መከራ ዛሬም ተበራክቶ መቀጠሉ ቢታወቅም እንዲህ ያለ የጭካኔ ጥግ ላይ መድረሱ ግን ማመን ይቸግራል። ሞት ተፈጥሯዊ ቢሆንም አመጣጡ ድንገት ነውና በተከሰተ ጊዜ ሁሉ አስደንጋጭ ነው። ይሁን እንጂ እንዲህ በደረሱ ልጆች ላይ ሲጨክን ከድንጋጤን በላይ ይሆናል። ለማየት በሚያሳሱ ወጣቶች ላይ ሲላክ ልብ ከመስበር ይሻገራል። ሀዘኑን ለመግለጽ ቃላት ጉልበት ያጣሉ። ምክንያቱም እንዲህ አይነቱ ሞት ከአእምሮ በላይ ነው። ከደቡብ አፍሪካ የተሰማው አስደንጋጭ ዜናም ይህን አይነት ነው። ለማመን የሚቸግር አስደንጋጭ ዜና፣ ለመቀበል የሚያዳግት መርዶ፣ ለመቋቋም የማይቻል መሪር ሐዘን። ወላጅ ሕይወቱን ሰውቶ ያሳደጋቸው ለስኬት የሚለፉ እጅግ የሚያሳሱ ሁለት እህትማማቾች በመኖሪያ ቤታቸው ሞተው ደርቀው መገኘታቸው ተሰምቷል። ይህ ዜና መላ ኢትዮጵያንን ያስደነገጠ ምን ጉድ ነው ያስባለ ከመሆኑም በላይ ግራጋቢ ሆኗል። ምን አጋጠማቸው? የገደላቸው ስማን ነው የሚሉ መልስ የሚሹ ጥያቄዎችንም አስነስቷል። እኚህ የነገ ህይወታቸውን ለማሳመር ራሳቸውን በእውቀት ለማሳደግ በትምህርት ላይ የነበሩት ታላቅና ታናሽ እህትማማቾች ሞተው የተገኙት በመኖሪያ ቤታቸው ውስጥ ሲሆን አስክሬናቸው የተገኘበት ሁኔታ እጅግ ዘግናኝ መሆኑ ተሰምቷል። ከመሞታቸው አንድ ቀን በፊት በጋራ የማብሰያ ክፍል ውስጥ ምግብ እያበሰሉ እንደ ወትሮው እየተሳሳቁ የታዩ ቢሆንም በነጋታው ግን አይሆኑ ሆነው ሞቶ መገኘታቸው እንቆቅልሽ ሆኗል። ይህ የሰማውን ሰው ሁሉ ልብ የሰበረ መርዶ ለወላጆች ደግሞ ምን ሊሆን እንደሚችል መገመት አያዳግትም። በሰው አገር በብዙ ጣውረድና ስጋት ውስጥ ለልጆች የስል ልቻለው እያለ ያሳደገ ወላጅ ባልታወቀ ሁኔታ ያውም ሁለት ልጅን በድንገት ማጣት ሀዘኑ መሪር ነው። ለመሆኑ እኚህን አትኩሮ ለማየት የሚያሳስሱ እህትማማቾች የገጠማቸው ምንድነው? ተፈጥሯዊ ሞት እንዳልሆነ የተነገረው የአሟሟታቸው መንስኤስ ምን ሆኖ ተገኘ? ጩኸት ሰምቶ ሮጦ የሚደርስ ጎረቤት በሌለበት ባዕድ አገር የእነዚህን ተስፋ የተጣለባቸው ልጆች መርዶ የሰማው ቤተሰብ በምን አይነት ሁኔታ ውስጥ ይገኛል? የአስክሬን ምርመራው ውጤትስ ምንን አመለከተ? የሚለውን ሁሉንም በዝርዝር እንነግራችኋለን። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ ከደቡብ አፍሪካ የተሰማውን የህትማማቾችን ልብ ሰባሪ ሞት አስመልክቶ የተሰማውን አዳዲስ መረጃ ወደ እናንተ ልናደርሳችሁ ወደናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮን ላይክና ሼር በማድረግ አብራችሁን ቆዩ። በደቡብ አፍሪካ ለሚኖሩ ኢትዮጵያን ጥቁር ቀን ሆኗል። ሁለቱ በሚኖሩበት ማህበረሰብ ዘንድ እጅግ ተወዳጅ የሆኑት እህትማማቾች በመኖሪያ ክፍላቸው ውስጥ ምንነቱ ባልታወቀ ሁኔታ ሞተው ተገኝተዋል። ይህ አስደንጋጭ ሞት የደረሰባቸው ትማማቾች ትውልድና እድገታቸው ደቡብ አፍሪካ ነው። ታላቅየው ዲቦራ መንግስቴ ስትባል ታናሽ እህቷ ኦፕራ መንግስቴ ተብላ ትጠራለች። እኚህ ህትማማቾች መኖሪያቸውን ያደረጉት ፕሪቶሪያ ከተማ ሲሆን ዲቦራ የመጀመሪያ ዲግሪዋን በሕግ የተመረቀች ሲሆን፣ ታናሿ ኦፕራ ደግሞ የማትሪክ ተፈታኝ የነበረች ገና ወጣትና ቤተሰብ በብዙ ተስፋና ምኞት ውስጥ የሚጠብቃቸው በስስት የሚያቸው ልጆች ነበሩ። ይሁን እንጂ እኚህን ፍልቅልቅ እህትማማቾች እጅግ ግራጋቢ በሆነ ሁኔታ በመኖሪያ ቤታቸው ሞተው መገኘታቸው ተሰምቷል። ይህ ዜና መላ ኢትዮጵያውያንን ልብ የሰበረና በተለይም በደቡብ አፍሪካ ለሚኖሩ ኢትዮጵያውያን ቀኑን ያጨለመ ሀዘን ፈጥሯል። ከሀዘኑ መለስ ግን ምንገደላቸው የተፈጠረው ምንድን ነው የሚለው የብዙዎች ጥያቄ ነው። የሚኖሩበት መኖሪያ ቤት ደህንነቱ የተጠበቀና በካሜራ እይታ ውስጥ ያለ ሲሆን በዛ መኖሪያ ህንፃ ላይ የጓደኛሞች ልጆች የሆኑ ኢትዮጵያውያን ብቻ እንደሚኖሩበት ተነግሯል። ቅዳሜ ዕለት እንደ ወትሮው በጋራ የማብሰያ ክፍል ውስጥ ምግብ ሲያበስሉ የነበረ ሲሆን ሰኞ ዕለት ግን በመኖሪያ ቤታቸው ሞተው አስክሬናቸው ደርቆ ተገኝቷል። ታናሽ እህት የሆነችው ኦፕራ መንግስቴ ሰኞ ዕለት ማትሪክ ተፈታኝ ነበረች። እነርሱ ከሚኖሩበት ፕሪቶሪያ ከተማ ወደ መቶ ኪሎ ሜትር ርቀው የሚኖሩ ወላጆቻቸው ከቅዳሜ ማምሻው ጀምሮ ስልክ ሲደውሉ የነበረ ቢሆንም የልጆቻቸው ስልክ ግና ሊነሳ አልቻለም። እነርሱም ትንሿ ልጃቸው ተፈታኝ በመሆኗ ጥናት ላይ ይሆናሉ በሚል ይዘናጋሉ። ነገር ግን እሁድ ሙሉ ቀን ሲደውሉ ስልክ አል ስልክ አልነሳ በማለቱ ሰኞ ጠዋት አብሯቸው ለሚኖር ልጅ ይደውላሉ። ከዛም ልጆቹ ስልክ አያነሱም፣ ምን ሆነው ነው ብለው ይጠይቃሉ። ስልክ የተደወለለት ልጅም ክፍላቸውን ከፍቶ ሲገባ ሞተው እንዳገኛቸው ተገልጿል። በክፍሉ ውስጥ ጥናት ላይ እንደነበሩ የሚያሳዩ ነገሮች እንደተገኙ የተነገረ ሲሆን የትልቋ ላፕቶፕ እንደተከፈተ የትንሿም የጥናት ወረቀቶች ጠረጴዛ ላይ ተገኝተዋል። እኚህ ልጆች ትኩረታቸው ሁሉ ትምህርትና ጥናት በመሆኑ ከዚህ በፊትም ጥናት ካለባቸው ከቤት ሳይወጡ የማንበብ ልምድ ስላላቸው ነበር ሶስቱንም ቀን ማንም ሰው ወደ ክፍላቸው ዘልቆ ምን ሆናችሁ ነው ሲል ያልጠየቃቸው። ታዲያ እኚህ ተወዳጅ የሆኑ ልጆች ምን ገደላቸው የሚለው እንቆቅልሽ ነው። የሞታቸውን ትክክለኛ መንስኤ የአስክሬን ምርመራ ውጤት ይፋ እንደሚያደርገው የሚጠበቅ ሲሆን፣ ሞተው የተገኙበት ሁኔታ ግን የሞታቸው ምክንያት የምግብ መመረዝ ሊሆን እንደሚችል እየተነገረ ነው። ወላጆቻቸው ከሰው ጋር ጥሩ ተግባቦት ያላቸው የቤተ ክርስቲያን ሰው ሲሆኑ፣ ልጆቹም በሚኖሩበት አካባቢ ተወዳጅና ተግባቢ እንደሆኑ ተነግሯል። የትንሿ ልጅ የትምህርት ቤት ጓደኞች እንኳን እርሷ ሳትገኝ ማትሪክ አንፈተንም የሚል ግርግር ፈጥረው እንደነበረም ከትምህርት ቤት ተሰምቷል። ይህን ሊያደርግባቸው ይችላል ተብሎ የሚጠረጠር ሰው የሌለባቸው ሰላማዊ ልጆች እንዲህ ባለ መልኩ ሕይወታቸው መነጠቁ እጅግ የሚያንገበግብ ጉዳይ ሆኗል። ይህ የመላ ኢትዮጵያን ልብ የሰበረ መርዶ ለወላጆቻቸው እንዴት ሊከብድ እንደሚችል መገመት ቀላል ነው። ወላጆቻቸውም እጅግ ጥልቅ ሐዘን ውስጥ ሲሆኑ አስክሬን ይዘው ወደ ሀገር ቤት እስኪመጡ ድረስ እዛው ደቡብ አፍሪካ ጆሃንስበርግ ከተማ ለቅሶ መቀመጣቸው ተሰምቷል። ዛሬ ማታም የቤተ ክርስቲያን ሽኝት ከተከናወነላቸው በኋላ አርብ ማታ አስክሬናቸው ወደ ኢትዮጵያ እንደሚላክ ነው የተሰማው። በእውነቱ እንዲህ አይነት ክፉ ክስተት አያድርስ ነው የሚባለው። ውድ የአማርያቱ ቤተሰቦች እኛም በቻናላችን ስም በሁለቱ እህትማማቾች ድንገተኛ ህልፈት የተሰማንን ጥልቅ ሐዘን እየገለጽን የከበደ ሐዘን ውስጥ ላሉት ቤተሰቦቻቸው ደግሞ መጽናናትን እየተመኘን የዛሬውን መሰናዶ አበቃን። አሟሟታቸውን በተመለከተ የሚወጡ አዳዲስ መረጃዎች ካሉ ወደ እናንተ እንደምናደርስ እየገለጽን አብራችሁን ስለቆያችሁ በማመስገን ተሰናበትን። በያላችሁበት ቸርቆዩልን ጌታ መልእክት ሰጠኝ፣ ትንቢታዊ ቃል ሰጠኝ። ሶስቱን እናገራለሁ እነዚህ መልእክቱን ልንገራችሁ። ምን እንደው አስተውሉ ባካችሁ ጌታ ምን አለኝ? በአሕዛብ ፊት መሳለቂያ የሆነውን ስሜን በዐይናችሁ ፊት እንደገና ከፍ አደርገዋለኋል። ሁለተኛው የቤተ እምነቶችን አጥር እየሰበርኩ እያፈረስኩ እገባለሁ ሊያጠፉት የማይችሉትን የመንፈሴን እሳት በመካከላቸው አነዳል የመጨረሻው ሴቶችና ወንዶች ባሪያዎቼን እቀባለሁ። በየስፍራው ድንቅና ታምራቶች ይሆናሉ። በዛ ጊዜ ፍርሃትና ድንጋጤ ይሆናል። ኀጢአተኞች በመንቀጥቀጥ በንስሐ ወደ እኔ ይመጣሉ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር አብ፣ ክብር ለእግዚአብሔር ወልድ፣ ክብር ለመንፈስ ቅዱስ፣ አንድ አምላክ። ሃሌሉያ።